ከሱ ጋር ተሰቀለ ከሱ ጋር ተነሰ ከሱ ጋር ወደ መንግስት ወደ ስራ ዋው በጣም በጣም የሚገርምና የሚደንቅ ድንቅ ነገር ነው። አሁን ከወንድማችን ከተገኝ ጋር እየተካፈል ነው። በእርግጥ ርዕሱ በጣም ሰፊ ነው። በክርስቶስ ኢየሱስ በመሆን ያገኘንበት በረከት በጣም ተቆጥሮ የማያልቅ በረከትን ነው ያገኘነው። አሁን እንደሰማችሁ በወንድማችን በኩል ያብራራልን ማለት ነው። እንግዲህ እሱ ከእነዚህ ብዙ በረከቶች መካከል ጥቂቱን ነው ያው ሶስቱን ያክል ነው የጠቀሰው። ም በጣም እጅግ ወሳኝና ትልቅ የሆነው ሕይወት ነው በክርስቶስ ኢየሱስ ያገኘ ነው የሚለውን ሀሳብ አስቀምጦልናል። ይሄ ሁላችንንም የሚያስማማ ሁላችንንም ክርስቲያኖችን የሚያጋራ ሀሳብ ነው። በክርስቶስ ኢየሱስ በመሆን እኛ በአጣታችን እና በመብደላችን ሙታን የነበርን ሰዎች ሕይወት ነው ያገኘ። ነው፣ ኢየሱስ ክርስቶስ በራሱ ሕይወት ነው አይደለም። መጽሐፍ ቅዱስ ሲነገር እኔ የእውነት ሕይወት መንገድ ነኝ። ነው ሕይወት ተርሰን ነው፣ ክራስ ክርስቶስ ራሱ ነው። የሆኔ ነገር አይደለም፣ ቁስ አይደለም፣ የሆኔ ነገ ሄደን የምናገኝበት አይደለም። ክርስቶስን በምናገኝበት ወይም እንደ ግል አዳኛችን አድርገን በምንቀበልበት በዛች ኢንስታንት በዛች ቅጽበት ላይ የምናገኝበት ሞት ነው። ይሄ ድንቅ በረከት ነው። ሁለተኛ ደግሞ መግባትን የሚለውን ነገር መቅረብን የሚለውን ነገር አስቀምጦልናል በክርስቶስ ኢየሱስ ሆነን አማካኝነት ሆነን እኛ ከክርስቶስ ከኪዳን ሪቅን ነበር ከእግዚአብሔር ሪቅን ነበር በምድር ላይ ያለ ተስፋ የነበርን ሰዎች ወደ እግዚአብሔር በክርስቶስ ኢየሱስ በመሆን ቀርበናል ማለት ነው። ይህም በጣም ድንቅ በረከት ነው እና በመቀጠል ደግሞ በሶስተኛ ደረጃ ያስቀመጠው መግባትን ነው። ክርስቶስ ኢየሱስ ለራሱ አይደለም። ወደዚያ ወደ ቅድስተ ቅዱሳን የገባው ስለ እኛ ነው የገባው፣ እኛን ተሸክሞ ነው የገባው፣ እኛን ይዞ ነው የገባው። ላይክ በብሉይ ኪዳን ዘመን ላይ ያ ሊቀ ካህኑ ዐሥራ ሁለቱንም ነገድ በደረት ላይ የሚወክለውን ድንጋይ በስድስት ስድስት ድንጋ በአንዱ አቅጣጫ ስድስት በአንዱ አቅጣጫ ስድስት ዐሥራ ሁለት የእስራኤልን ነገድ የሚወክለውን ድንጋይ በደረት ላይ ተሸክሞ ወደ ቅድስተ ቅዱሳን ወደ እግዚአብሔር እንደሚቀርብ ክርስቶስ አስራ ሁለቱን የእስራኤልን ነገድ ብቻ ሳይሆን የዓለምን ሕዝብ በሙሉ ተሸክሞ ነው ወደ እግዚአብሔር ወደ ቅድስተ ቅዱሳን የገባው ማለት ነው። በጣም ድንቅ ትምህርት ነው የተማርነው። እግዚአብሔር ብዙ ጸጋና ብዙ መረዳት እንዲያ በዛለት ጸሎቴን ነው። እንግዲህ ቅዱሳን የምትመለከቱት ይህ የጂኤስኤም ሚዲያ ነው፣ ወይም ጎስፕል ስቴጅ ሚዲያ ነው። ይህንን ሚዲያን የበለጠውን ቪዲዮ እና ትምህርቶችን መንፈሳዊ ሐሳቦችን ለማግኘት ላይክ፣ ኦፒኒንግ ሼር እና ኮሜንት እንድታደርጉ በጌታ ፍቅር አሳስባቸዋል።